እውነት እውነት ለመናገር ያክል ዛሬ ጥሩ ነገር ይፈጠራል እያልኩኝ በጉጉት ስጠብቅ ነበረ እነ ኤፋን እና እነ ቤዛ ነገር ግን ደስ የሚል ደስ የማይል ነገር ተፈጥሯ። ማለት ነው ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በቤዚ እንዲሁም በኤፋ በድላዊት መል የተፈጠረ ችግር ነበረ። እሱ ምንድን ነው ያው ቬዚዬ ከዚህ በፊት በጠፋችበት ሰዓት ጓደኛ ይያለው ይሄ ጓደኛዬ ነው በዛን ሰዓት አብሮ የነበረ ብላ አንድ ሰው ይዛ መጣ ነበረ። በዛን ሰዓት ደግሞ ኤፋ ተናዶ ነበረ። ነገር ግን እሷ ይሄን ልታደርገው የቻለችው ከዛ በፊት ከዝችኛ እድላዊት ጋራ መታ አፈቅረሃለሁ ብላ ስላለቀሰች እሷን ስላጽናናት በዛ ተናዳ ያደረገችው ነገር ነበረ። ቤዚ ማለት ነው ያንን ልታደርግ አልቻለችም። ቤተሰብ እዚ ጋ ማለት ነው። እና ያው ስላናድዳት ልታናድደው ፈልጋ ነበረ። ነገር ግን በመሀል እስከ መጨረሻው ድረስ ተበጣብጠው ነበረ። እሱም ከእድላዊት ጋር ነበረ። ለእሷ ነበረ ሞር ሲያዳላ የነበረው። በዛን ሰዓት ቤዚ እየተናዳ ተመልሳ ሄዳ ነበር ምናምን። ነገር ግን አሁን ማን ትመርጣለህ ከእድላዊትና ከቤዛ ምናምን ነገር ሲል አብሮ የነበረውም ሰውዬ እነሱም ሲሉት፣ ነገር ግን አሁን እኔ መወሰን አልችልም ብሎ አስቤ ምርጬን አሳውቃለሁ ባለው መሰረት ዛሬ መጥተው ነበረ። እድላዊትንም ጠርቷት ቤዚንም ጠርቷት ሁለቱንም እስከ ዛሬ ድረስ በተፈጠረው ነገር ጥሩ አልነበረም። ነገር ግን አሁን ላይ አስቤበታለሁ፣ አስቤም ውሳኔ ደረጃ ደርሻለሁ። ስለዚህ ዛሬ ደግሞ ውሳኔ ላሳውቃችሁ ነው የጠራኋችሁ በማለት ለቤዚም ለድላዊትም ነገራቸው የተፈጠረውን ነገር። ነገር ግን ቤዝዬ እኔ አንቺን ማጣት አልፈልግም፣ ስለዚህ እኔ አንቺን እንደ ምርጫ አድርጌሻለሁ። ፍቅር በምርጫ አይደለም ሲሰጥ እንጂ ከልብ ሲኖር እንጂ ኤፋ ከልብህ ሲኖር እንጂ የሆነ መርጠህ የምታደርገው ነገር አይደለም። ሲጀመርም ተወዳታለክ፣ ቤዚም ተወዳለ። ሁለታችሁም መለየት አትፈልጉም፣ ይሄ የታወቀ ነው። ነገር ግን በመሀል ደግሞ ይቺ ልጅ ሴት ናት፣ እድል አለች። ግን እሷን ብትኖር ኖሮ ለቤዚ ደግሞ እዚጋ የሰጠኸው አንደኛ ለቤዜ የሰጣት ተስፋ አለ። እንደገና ደግሞ ጊዜ ማባከን አለ። አንተ በከፋ ሰዓት እድል ከአንተ ጋር ነበረች። ቤዜ ደግሞ በሌለችበት ሰዓት አብራህ ነበረች። ስለዚህ ሴት ልጅ ናት ተስፋ ታደርጋለች። ነገር ግን አሁን ላይ የመጨረሻ እሷን መርጫ አለው ሲል በዚህ ደግሞ እኔ አንተ በፈለግክ ሰዓት የምታገኘኝ ደግሞ ባልፈለግከኝ ሰዓት ደግሞ የምታባርረኝ ሰው አደለም፣ ስለዚህ እኔ አልፈልግም ከአንተ ጋር መሆን ብላ ጥላው ሄደች። ማድረግ ያለባትን ነገር ያደረገችው። ምክንያቱም በባለፈው ለታ ያቺ አፈቃሪ ነኝ ብላ በመጣችበት ሰዓት ስታለቅስ እሷን ሲለማመጣት ነበረ፣ እንዳሲያባብላት ነበረ። እሱ ብቻ አይደለም ስለ እሷ ምንድነች እንደዛ ፈቅርሃለሁ ብላ መታ ለምንድን ነው እንደዛ የምታደርገው ምናምን ብላ ጊዜ ስትጠይቀው ለኤፋ ስለ እሷ አይመለከትሽም የሚል መልስ አይምሮ፣ ልብን ስብርብር እንኩትኩትኩትኩት የሚያደርግ ምላሽ ነበር ኤፋ የመለሰላት። ነገር ግን በዚህ ደግሞ ዛሬ ጥላ መሄዷ ልክናት እንደኔ ሲፈልግ ሂጂ ሚላት ኖ፣ ሳይፈልግ ሂጂ ሚላት፣ ሲፈልግ ደግሞ ነይ ሚላት፣ እቃ አደለችም። እኔ እቃ አደለው አለችው። ልክ እኮ ናት ቤዚዬ። ነገር ግን አሁን ደግሞ አንተ ለቤዚ ይቅርታ መጠየቅ አለብክ። ሲጀመር ቤዚ በጀመር የሆኑ ምርጫ ውስጥ የምትገባ ሴት አይደለችም። ምርጫ ውስጥ የምትከታት ሴት አይደለችም። ለምን ከማንም ጋር የምትወዳደር ሴት አይደለችም። እርጋታዋ፣ ጸበያ፣ ሁሉ ነገር አሟልቶ የሰጣት ናት ከማንም ጋር ወስደ የምታወዳደራት አይደለችም ኤፋ ማለት ነው። ይሄ ለሁለተኛው ለሌላ ጊዜው ትምህርት ይሁን ለአንተ። አሁን ግን እሷ ጥላ ይሄዳል ብለክ ከእድል ጋር ተመልሰክ ምናምን ነገር ጓደኝነትን እንዳቀጣይነት ተምታደርግ ይልቅ አሁን ቤዝን ይቅርታ ጠይቀ በሚገባው ወደ ራስህ ህይወት መመለስ ነው ያለብን። ምክንያቱም ተወዳታለ ቤዝም ተወዳለ፣ ትዋደዳላችሁ። ይህንን ነው ማድረግ ያለባችሁ። ቤዝ እድል ደግሞ ለምን ለእኔ ተስፋ ሰጠ? ለምን ያልሆነ አጓጉል ምኞቶችን እንትናልከኝ ምናምን ነገር እንደዚ ጥሩ ነው ወይ? ለምን የኒስ ጊዜ ምናም ብላ ሮሮ አቀረበች። ነገር ግን ያው ምንም ማድረግ እንደማይችል ነገር ግን እሷ ደግሞ በፈለግኩበት ሰዓት በፈለ በፈለግከ ሰዓት አለው ከጎንህ ነኝ፣ መልካም ህይወትን እመኝላለሁ ብላ መልካም ነገርን ተመኝታለት አለ። ቤዚ ደግሞ ጥላው ሄዳለች። ኤፋዬ አንተ እኮ በቃ ይዋ ሆነ ነው ነው እንጂ እኔ ፍቅርን ሳቀርብልህ ከዚህ በፊት የኔን ፍቅር አልቀበልም አልክ፣ እንደገና ደግሞ የቤዚን ፍቅር አልቀበልም መነጫ ነጫ በዛ እኮ ኤፋዬ ምን ሆነ ነው አሁን፣ የኔን ፍቅር ተቃበለኝ። ይሄው ነው እንግዲህ ይሄው ነው። እኔ ራሴ አንዳንድ ጊዜ ያጨልለኛል ያንተ ፍቅር ይሄት የሁላችሁ እንደዛ ነው። በነገራችን ኤፋ ሲነጫነጭ የሆነ ኮስተር ተሰር ሲል እኔ ደስ ነው የሚለኝ። ሆነ ኮስተር ተርተር የሚል ወንድ ኮስታራ ወንድ እኔ ደስ ይለኛል። ይሄ እንትን ቅልስልስ ቅልስልስ የሚል ወንድ አይመቸኝም። ደስ አይለኝም። እና ለማንኛውም ግን ታርቃችሁ አብራችሁ ሆናችሁ ፍክት ብላችሁ በድጋሚ እንደምትመጡ ሰላም እንደሚሰፍን ኤፋና ቤዝዬ ሙሉ ተስፋለኝ። መቼም ደግሞ አትለያዩም።